የሚሸጥ ቤት የላቸው ቀርብ ያለው ህጋዊ ካርታ ፕላን ያለው ሁለት መቶ ካሬ ላይ ያረፈ አምስት ክላስ ነው። ቅንጡ ከሚባሉት ቤቶች አንዱ ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺብ የእንጨት ቤት ነው። የበረንዳው ቋሚ በብረት ነው። የውጩ ቀለም አቀባብና እንደዚሁም የበር አገጣጠም የውጩ ኮርኒስ በጣም ነው የሚያምረው። ዝጋር እንደምትመለከት ማሻላ ጽሁፍ ተጽፎበታል ማለት ነው። ይለያል። ውስጡም ግድግዳው ጅብሰም ነው። ኮርኒሱም ጅብሰም ነው። ሰፋፊ ክላስ ነው። ጀርባውን እንደዚሁም ውስጡም አሳያችኋለሁኝ። የዚህን የሁለት መቶ ካሬ የአምስት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ ያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላቸው። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዥዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሀይቅ ወሎና ኮምበልቻ እንዲሁም ኤሚሲና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 71 98 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴናችሁ ውድና እየተከበራችሁ እንድሪስ አብዲቱ ቻናል አረማይ ተመልካች፣ ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሚሸጥ ቤት እየላቸው ቀረብ ያለው ሁሉ ህጋዊ ካርታ ፕላን ያለው ነው። ቅንጡ ከሚባሉት ቤቶች አንዱ ነው፣ ዛሬ እየላቸው የቀረቡት አሰራሩ ዘመናዊ አሰራር የተሰራ ኤልሺብ የእንጨት ቤት ነው። እንደምትመለከቱ የበረንዳው ቋሚ በብረት ነው። የውጭ ኮርኒስ አሰራርና እንደዚሁም የበር አገጣጠሙ የውጭ ቀለም አቀባብ ይለያል። ዋጋውን እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ ቻናሌ ቤተሰቦች፣ ከሀገር ውጭ ያላችሁ ያለቀ ሁሉም ነገር ጥንቅቅ ያለ የእንጨት ቤት አቅርብልን ብላችሁኛል። ይሄው እየላችሁ ቀርብ ያለው ጽድት ያለ ነው። አጥሩ ቆርቆሮ አጥር ነው። እዚህ ጋር ቤቱ ሲሰራ ቁመት ያለው ነው እንደምታወት። ውስጡ ደግሞ ጅብሰም ነው፣ ኮርኒሱም ያብራል። አሰራሩ ቁመት ያለው ቤት ውበት አለው። አሁን ላይ እየተሰሩ ያሉ ቤቶች ኤልሽብ ነው፣ የእንጨት ቤት ማለት ነው። የድሮ ቤት አሰራር እና አሁን ላይ እየተሰሩ ቤቶች አንድ አይደሉም። ዋጋውም የሚሸጥበትም ይለያል ማለት ነው። ለትርፍም ለመኖሪያም የሚሆን አሪፍ ቤት ነው። የሌላቸው የቀረብኩት ይለያል። አምስት ክላስ ማለት በጣም ትልቅ ነው ሳሎን እና ጓዳሪ ይኖራችሁበት ሶስቱን ክላስ ማከራየት የምትችሉ ቤት ነው። የላችሁ የቀረብኩት ተመጣጣኝ ዋጋ ነው። ለጥቁር አስፋልት እዛው ቅርብ ነው ማለት ነው። አንድ ደቂቃ ከ30 ሰከንድ ነው የሚያስከረተ አስፋልት ማለት ነው በእግር በነገራችን ላይ ሱቅ ማሰራት የሚችል ነው። መኪና ዳይሬክት ነው የሚያስገባው። ለአስፋልት ቀረብ ያለ ቤትም ሆነ ቦታ ታውቃላችሁ፣ እንዴትስ እንደሚያተርፍና ቶሎም ይሸጣል። ሁለት ሆናችሁ መግዛት የምትችሉት በነገራችን ላይ ዋጋው ተመጣጣኝ ነው። አንድ መሆናችሁ መግዛት የምትችሉት ነው። ከሀገር ውጭ ያላችሁ ቦታ እየገዛችሁ ሁለት ሶስት ቦታ እየገዛችሁ አትርፋችሁ እየሸጣችሁ ያለቀ ጥንቅቅ ያለ የብሎኬት ቤት እንደም የእንጨት ቤት እየገዛችሁ ትገኛላችሁ። ሳላደንቃችሁ አላልፍም። ብዙዎቻችሁ እንደዚህ እያደረጋችሁ ነው፣ ያለቀ ቤት ላይ እየገባችሁ ያላችሁ እነዚሁም ደግሞ ከዛሬ ነገር እንገዛለን እያላችሁ እንደዚህ ቀናቶችን የምታስረዝመዋላችሁ ራሳችሁ ነው የምትጎዱት ማለት ነው። ቢያንስ አዲስ ማህበር ቦታ ሲመራ ማለት ነው። ወደ አሁኑ ጓደኞቻችሁ ይገዛሉ። ከዛም ከሶስት ወርና ከአራት ወር በኋላ ሄዳችሁ ስጠይቁ እዛ አካባቢ ላይ እንደዚህ በእጥፍ ጨምሮ ነው የምታወት ማለት ነው። ከዛ ላይ ራሱ ትምህርት መውሰድ ትችላላችሁ። ዛሬ እያላችሁ የቀረብኩት ቤት እንደምታወት ይሄ ነው። በጣም ያምራል። እንጨት ቤት እንግዲህ ከአሰራር ይሄ ነው። አሁን ላይ ይሰራ ያለው እንደምታወት ግርፉም ይሄ ነው። ጀርባውም ይሄ ነው። ትልቅ ቤት ነው። በነገራችን ላይ እንደዚህ ውስጡ ትላልቅ ነው። ክላሱ አራት ክላስ ወይም አምስት ክላስ መሆኑ ብቻ ሳይሆን ጠባባብ ከሆኑ ያው ብዛቱ ነው እንጂ ያናል አይደለም ማለት ነው። ስለዚህ ዋናው ነገር ትልቅ መሆኑ ውስጡ ሰፋፊ መሆኑ ነው። መቶ ሀያ ቅጠል ማለት በጣም ትልቅ ነው። ሁለት መቶ ካሬ ስንት ክላስ ያሰራል? እንደዚሁ ደግሞ ሁለት መቶ ሀምሳ ካሬ ስንት ክላስ ያሰራል? እያላችሁ ጥያቄ የምታቀርቡና የምጠይቁኝ አላችሁ። የደውላችሁ ሪከርድ የምታስቀምጣላችሁ በውስጡ ማለት ነው። ሁለት መቶ ካሬ እስከ አምስት ክላስ ድረስ ሰፋፊ ያሰራል ማለት ነው። ስድስትም መስራት ይቻላል፣ ነገር ግን ክላሶቹ ጠባባብ ነው የሚሆኑት ማለት ነው። ለማከራየት እንደዚህ እንዲመቻቸው ክላሶቹን የሚያበዙ አሉ። እንደዚሁም ደግሞ ማከራየት ማይፈልግ አለ። ያ ምርጫ በራሳችሁ ነው ማለት ነው። ስለዚህ መቶ ሰላሳ ካሬ ላይ ራሱ አራት ክላስ ተሰርቶ አይታቸዋል። ሾርት ላይ ለቅ ያለሁኝ ሁሉም ነገር አልቆ ተጠናቆ ማለት ነው። መቶ ሰላሳ ካሬ ግቡና ቤቱን ጎብኝት። 760 ቪዲዮ ለቅቄያለሁ። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳቸዋለሁ። እንደዚህ በውስጥ ሪከርድ ጽሁፍ አስቀምጣችሁ ቶሎ መልስ እንጂ ብላችሁ የምትቆጣላችሁ መልስላችኋለሁ። ስራ ላይ ሆናችሁ እናንተን እንደማይመቻችሁ ላይመቸው ይችላል ብላችሁ በመልካም ነገር እንጂ ማሰብ ያለባችሁ። ሌላ እንደዚህ የምትናገሩ አላችሁ። እኔ እንደው መስሚያ ጥጥ ነው አልሰማችሁ ማለት ነው። እሺ ስቄ ነው ማልፈው። ቦታ ቀንሷል ወይ እንደዚህም ቤት ቀንሷል ወይ እያላችሁ የምትጠይቁ ሰዎች ማለት ነው። እንዴት ነው የሚቀንሰው? እየጨመረ እያያችሁ ማለት ነው። የዛሬ ሶስት ወርና አራት ወር ያቀረብኩላችሁ ቦታ ሰምታችኋል። ዋጋ እናገራለን። በነገራችን ላይ ቤትም ሆነ ቦታ አክሲዮንም ሆነ አፓርታማ ሳቀርብላችኋን ነው አሁን ላይ እንዴት ምን ያህል እንደጨመረ እያያችሁ ነው። ስለዚህ ጥሩ ነገር ያው ጥሩ ነው፣ ዋጋው እየጨመረ ነው ያለው ማለት ነው። እዚህ ጋር ቤት የምታስማሙ እንደዚሁም ደግሞ ቦታ የምታስማሙ ሰዎች ቶሎ እንደዚህ ካልሸጥ የሚልባችሁ ምክንያት ባለፈው ነግሬያችኋለሁ ዋጋ እዚህ ጋር ስታስማሙ ማለት ነው። አካባቢ በሚጠራበትና አካባቢ በሚሸጠ ዋጋ ነው እንጂ መሸጥ ያለባችሁ። አካባቢ ከሚሸጥበት በላይ ዋጋ የምትጠሩ ከሆነ ይሸሻሉ ገዢዎች ማለት ነው። ከዛ የምንትላላቸው አረንዶ በቃ አልሸጣለ እያላችሁ ሀሳብ ትሰጣላችሁ። እንደዛ ከማለታችሁ በፊት በቅድሚያ እራሳችሁን ልትገመግቡ ይገባል። ቶሎ እንዲሸጥላችሁ እነዛ ገዢዎች ልክ እኮ የእናንተን ቤት ወይም ቦታችሁ ወደ ሲመጡ የእናንተን ጎረቤት ጠይቀው ነው ስንት እየጠሩ እንደሆነ ስንት እየተሸጠ እንደሆነ አጣርተው ነው የሚገዛችሁ። እና እንደዚህ በወኪላችሁ በወንድም እንደዚሁም በዘመድ በጓደኛ ቤት ቦታ ኖሯችሁ እያስማማችሁ ለነሱ እንዲኩ ብዙ አውጥቼበታለሁ እዛ ቤት ላይ እንደዚሁም ደግሞ ስገዛ እንደዚህ ነው ብላችሁ ሀሳብ የምትሰጧላችሁ፣ በቅድሚያ ሰፈሩ ላይ ያለውን ነገር አጣርታችሁ ዋጋ ለደላላም ሆነ ለዘመድ እንደዚህ ሲያስማማላችሁ ልትነግሯቸው ይገባል ማለት ነው። እነሱም ደግሞ እንደዚህ ውድ ነው ብለው ለማለት እናንተ ነው የፈሯቸዋል ማለት ነው። አላብዛባችሁ። ለዛሬ ይዤላችሁ የቀረብኩት ቤት ወሎ ሸክላ ነው። ወሎ ሸክላ ማለት ለወሎ ኬሚሴ ቅርብ ነው፣ 14 ኪሎ ሜትር ነው ማለት ነው። ለሀርቡም ቅርብ ነው ማለት ነው። የት ነው እንደዚህ? በቃ አላውቅ ነው ያላችሁ ጥያቄ የምታቀርቡ ስላየሁ ነው። ህጋዊ ነው፣ ካርታ ፕላን አለው። ለጥቁር አስፋልት እዛው ቅርብ ነው፣ አንድ ደቂቃ ከ30 ሰከንድ ማለት በጣም ቅርብ ነው ማለት ነው። ሩቅ የሚባል አይደለም። የዚህ የ200 ካሬ የአምስት ክላስ ቤት ዋጋው ነው ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ፣ ወስናችሁ፣ ቤተሰብ ላኩ፣ አስተናግድላችኋለሁኝ። አዲስ የማህበር ቦታ በሚመራ ሰዓት እየላቸው ቀርባለሁ። በሁሉ ዙሪያ ደሴ፣ ሐይቅ፣ ኮምቦልሻ፣ አርቡ፣ ሸክላትቲ ሁሉ ከሚሴ እየላቸው ቀርባለሁ። ሁሉ ኮምቦልሻ አክሲዮን አፓርታማ የአንድ ሰውጣ የተጀመረም ሆነ ያልተጀመረ አቀርብ ል ዋጋው ቀነስ ያለ ብላችሁኛል ቀጣይ ላይ አቀርብላችኋለሁ ኮንዶሚኒየም የጠየቃችሁኝ አላችሁ አቀርብላችኋለሁኝ እስከዛሬ ማይታችኋል በተግባር እያቀረብኩላችሁ ኮምቦልሻ እንደዙም ቦታም ለምትፈልጉ አለ ወሎ ዩኒቨርሲቲው ቀረብ ያለ አለ 200 ካሬ ማናገር ትችላላችሁ ስልክ ቁጥር መግቢያ ላይ አለላችሁ። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ የዶሎ ምልክት ውስጥ ጫኑ። ሁሌ የሚለቀው ቪዲዮ ይደርሳችኋል። ዛሬ እየላችሁ የቀረቡት ቤት እንደምትወዱ ተስፋ አድርጋለሁ። አብራችሁ ስለቆጃቸው ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረመቱላ ወበረካቱ። ሰላም ሁኑ፣ ከወዳችኋለሁ